ሰብስክራይብ በማድረግ ለእኛ ብርታት የሆኑን ዘንድ ከልብ እንጠይቃለን። እናመሰግናለን። የአፍላ ፍቅር ተዋናዮች ወደ ተራቡ አይኖች ድራማ ላይ እየመጡ ነው። በክፍል ሃያ ስምንት እንደተመለከታችሁት የዘዊ እናት እንዲሁም የለማ አማች ወደ ተራቡ አይኖች ድራማ ላይ ተቀላቅላለች ማለት ነው። በቀጣይ ደግሞ በክፍል ሃያ ዘጠኝ ቀጣይ ባሉት ክፍሎች ሌሎች የአፍላ ፍቅር ተዋናዮች እንደሚጨመሩ ነው እንግዲህ ያወቅኩት ማለት ነው። ለምሳሌ ያክል ብንወስድ ሄለን አቡሻ፣ እንዲሁም በካራክተር ስሙ ዘሌ ዘልዛሌ እያልን የምናውቀው እንዲሁም ሀና ሀኒቾ እንደሚጨመሩ ነው የተነገረው። ሀና እንግዲህ የተራቡ አይኖች ድራማ ላይ የሴት መምህር ሁና የምትሰራ ነው የሚሆነው ማለት ነው። በጣም ሀሪፍ ካራክተር ነው። እንግዲህ የተራቡ አይኖች ድራማ ከአፍላ ፍቅር በበለጠ ሊወደድ እንደሚችል ወደፊት ከአሁኑ ያስታውቃል ማለት ነው። ምክንያቱም የአፍላ ፍቅር ተዋናዮች ወደ ተራቡ አይኖች ድራማ ላይ መጡ ማለት ኦዲየንሱም እነሱን ተከትሎ እንደሚመጣ የታወቀ ነው ማለት ነው። እኔ በመጨመራቸው በጣም ነው ደስ ያለኝ። የተራቡ አይኖች ድራማ በፊትም በጣም ደስ ይለኝ ነበር፣ አሁን ላይ ደግሞ እየወደድኩት ነው የመጣሁት። ምክንያቱም አፍላ ፍቅርን አይ ስለነበረ በፊት፣ አሁን የአፍላ ፍቅር ተዋናዎች ወደዚህ መጡ ማለት እየወደድኩት እንደሄድ ነው ያደረገ ማለት ነው። የእናንተን አስተያየት ኮሜንት ላይ አሳውቁልኝ። የሀና ካራክተር እንግዲህ ቀደም ብዬ እንደነገርኳችሁ የመምህርነት ካራክተር ነው። ሀኒቾ እንግዲህ ረጋ ያለች ነች። በዛ ላይ የመምህርነቱን ካራክተር በደንብ እንደምትሰራው እርግጠኛ ነኝ ማለት ነው። በዚህ አልጠራጠርባትም እና ብዙ ተዋናዎች ከአፍላ ፍቅር መጥተዋል እንችላለን እንግዲህ አሪፍ አሪፍ የሚባሉ ተዋኖች እየመጡ እንደሆነ ነው የሚሰማኝ። እናንተ ወደፊት ወደ የተራቡ አይኖች ላይ ከአፍላ ፍቅር ተዋናዮች ማን ቢጨምር ደስ ይላችኋል? ይህንንም ኮሜንት ላይ አሳውቅልኝ። እንደኔ ሀሳብ እንግዲህ አንቾ መታለች። ከሌሎቹ ደግሞ ከአዲሱ ተማሪ ቅዱስ ቢመጣ በጣም ደስ ይለኛል። እንዲሁም ሚኪ ቢመጣና ከአቡሻ ጋር የነበረው ደርቢ ወደ የተራቡ አይኖች ጋር ቢመጣ በጣም ነው ደስ የሚለኝ ማለት ነው። ይሄ ለእናንተም መንገደ ቢመጣ ደስ የሚላችሁን ተዋናይ ኮሜንት ላይ መጻፋችሁን እንዳትረ ተመለሱ ምንድን ነው? አንተን የሚያስታውሰኝ ምንም አይነት ነገር ማይታፈል ቢገባሽ ስጦታ ክብር ነው። እሺ። እና ታዲያ የኔ ልብ ነው ሲያሻ የምጥለው ሲፈልግ የምታነሳው ጭራሽ ነኝ የምጥለው የማነሳው ምን የማየል የማየላ አባዬ፣ ካልሆን አቤኔ፣ ከልቤ እንደምወደ ታውቃለህ። ችግር ካለ መተለ ንገረኝ እንጂ ምንድን ነው እንደዚህ እንደሰቃይ ማድረግ? አንቺ ነሽ የምትሰቃዩ። ቁማርተኛ እኮ አይሰቃዩ። ስለምን ቁማር ነው የምታወራ? ገብቶሻል? አብኝ፣ ታውቃለህ እኔ ብዙ መናገር አልችልም። አሁንም ቢሆን ያንተ ጉዳይ ስለሆነብኝ ነው፣ ያለ የሌላ ቅሜን አሟጣቸው የመጣሁት። እባክህን ምን እንደተፈጠረ ንገረኝ። ያን ቀን ቴክስቱን ማን ነበር የላከልሽ? የቱ ቴክስት? አብረን ቁጭ ብለን እያለ ሊዶ የላከልሽ ልኝን፣ የወዲህ በእናትሽ አታስመሲም። ያን የላከልሽ ጓደኛሽ ነበር? የትኛው ጓደኛ እውነቴ ነገር ውሸት ነው። የኔ ላሳየህ፣ የኔ ላሳየህ። ምን ድርክና ነው ግን ትላንት ከተፈጠረው ነገር በኋላ ስለሱ የሰማው ነገር ጥሩ አይደለም። ቀድሞውኑ ነግሬህ ነበር። አንተን ልትረዳኝ አልፈለግኩ እና ትምህርቱን እኮ ቴዎሪ ብቻ አድርገሽ እኮ ነው ያልገባኝ፣ እና ልክ እንደዚህ ሰብሬ እንዳሳየ ነው የምፈልገው። እንደዛ ቢሆንማ በምንድል። በዚህ ውብ እጆችሽ እኮ ገለኝ ስነካክኝ ከህመሙ ይልቅ ፈዋሽነታቸው ነበር። እንዲ አንቺ እውነትም ወንድምሽ ነው። አንቺ ቁርጥ እሱን አደልሽን? ይሄ ደ የሚምርመራ ራሱ ያስፈልገው። አሁን የምልህን በደንብ ስማኝ እዚህ ወንበር ላይ ተነስተ ሌላ ወንበር ፈልግ ይሻላል። አለበለዚያ ግን ቆይ፣ ይሄ ነገር ወዴት ወዴት እየሄደ ነው? ግን ሳስበው ምናቸውም ወንድምናት አይመስሉም። ይሄ ነገርማ የሆነ ከኋላ የተደበቀ ነገር አለ ማለት። አልገባኝም። አዜብቴ ተመልከቻቸው እስኪ፣ ባህሪያቸው፣ መልካቸው ምንም አይገናኝም እኮ። በዛ ላይ ደግሞ ጆሲ በእድሜ በጣም ይበልጠ እንደውም ምን የሳስበው ጆሲ ምንም ወንድም አይመስለኝም? አንተ አርፈ ተቀመጥ ጆሲን ከሰማ ከመሬት ላይ ነው የሚቀላቀለ ተይ እባክሽ ሞት እንደሆነ እንዴ ነው ዛሬ ምን የልብ የልብ ተሰማሳ ልጅ ነይ ማ ይሄ የተሰበረው ከምን እንዳያስጠል እኔ እንጃ ብቻ ግን ደፋር ነገር ነው ቆይ አንቺ ሲጀመር ቤስት ፍሬንድሽ አይደለች እንዴ እንዴት ስለ እንደዚህ ነገር አልነገረች?